የመዝሙር አልበም ምርቃት ክብርና ምስጋናን ለእግዚአብሔር አምጡ ከሕጻንነቷ ጀምሮ በአዲስ አበባ ደብረ ጽጌ ቅዱስ ዑራኤል ቤተ ክርስቲያን መራሔ ብርሃናት ሰንበት ትምህርት ቤት ከዛም በየመን ሰንዓ በመስቀለ ብርሃን ቅዱስ ጊዮርጊስ ቤተ ክርስቲያን አምደ ሃይማኖት ሰንበት ትምህርት ቤት ስታገለግል ቆይታ በአሁኑ ሰዓት በጀርመን ፍራንክፈርት ምስካዬ ኅዙናን መድኃኔዓለም ቤተ ክርስቲያን አምደ ሃይማኖት ሰንበት ትምህርት ቤት እያገለገለች የምትገኘው የእህታችን ዘማሪት አስቴር በሪሁን ዘመራሔ ክብርና ምስጋናን ለእግዚአብሔር አምጡ ቁጥር አንድ የመዝሙር አልበም ቅዳሜ ጥቅምት 22 ቀን 2018 ዓ ም ይመረቃል። ይህ የዝማሬ አልበም ምርቃት ብፁዕ አቡነ ዲዮናስዮስ የምሥራቅ ጎጃምና ጀርመንና አካባቢው አኅጉረ ስብከት ሊቀ ጳጳስ፣ ክቡር መልአከ መዊዕ ልሳነወርቅ ውቤ የጀርመንና አካባቢው ሀገረ ስብከት ሥራ አስኪያጅ፣ የፍራንክፈርት ምስካየ ኅዙናን መድኃኔዓለም ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ ገነት ቆሞስ አባ አብርሃም የበርሊን ደብረ ገነት ቅዱስ አማኑኤል ቤተ ክርስቲያን አስተዳዳሪ፣ የአጥቢያ አብያተ ክርስቲያናት አስተዳዳሪዎች፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራንና ምእመናን በተገኙበት በድምቀት ይካሄዳል። ቅዳሜ ጥቅምት 22 ቀን ሰምስታግ ኖቬምበር 1 2025 ከቀኑ 13 ሰዓት በፍራንክፈርት ምስካዬ ኅዙናን ቤተ ክርስቲያን አዳራሽ ክሩፕ ስትራሰ 134 60 ሶስት ሰማንያ ስምንት በዕለቱ ተገኝተን እግዚአብሔር አምላካችንን በአዲስ ምስጋና አብረን እናመስግን! የዝማሬ አልበሙን እንመርቅ! ቅዳሜ ጥቅምት ሃያ ሁለት ምስካየ ኅዙናን መድኃኔዓለም ቤተ ክርስቲያን አይቀርም። ክብርና ምስጋና ለእግዚአብሔር አምጡ።